ዋው የአብርሽ እናት እኮ ማለት ነው ገና ኮ ወጣት ናቸው። የእውነት ከቃላቸው ውስጥ እየገረመኝ ቃል እኔ ኮ ልጆቼ፣ ያለእናንተ ኮ አያስደስተኝም፣ ያለ እናንተ ደስተኛ አይደለሁም። ሁሉም ነገር ደስታይም፣ ሁሉም ነገር ከእናንተ ጋር ነው ደስ የሚለኝ፣ እናንተ አጠገቢ ስትሆኑ፣ ደግሞ ከዚህ የበለጠ ደግሞ ተሰብስባችሁ አንድ ላይ ሰችሁ ደስ ይለኛል ሲሉ የእውነት በጣም ነው ያሳዘኑኝ። በዚህ አጋጣሚ አብርሽ ለቤተሰቦች ለእናት፣ ለአባት፣ ለእህቶች፣ ለወንድም ያለ ክብር በጣም ደስ ይላል። ሁላችንም ከዚህ በፊትም እናውቃለን። ለእናቱ ለቤተሰቡ ክብር የሚሰጥ ሰው ሁሉም ሰው ይወዳል። በተለይ ልጅ ሆኖ ቤተሰቡን የሚያግዝ ቤተሰቡን የሚወድ እናቱን የሚወድ እህቶችን የሚወድ ሰው በጣም ነው ደስ የሚለው ማለት ነው ግን ደግሞ በዚህ ልክ እናትን እንደምትወደው ቤተሰቦችን እንደምትወደው ሁሉ እንደው የሴት ልጅንም እንባ በተጠብቅ አብርሽዬ፣ በተለይ ሩታ። ለእኔ ቤተሰቡን የሚወድ እናት አባቱን የሚወድ እናት ያለው ሰው ለእናቱ ቦታ ያለው ሰው እናቱን የሚያከብር እህቶች ያለው ሰው የእውነቴ ነው የሴት እንባ ይፈራል፣ የሴት ልጅን እንባ ይፈራል። እና አብርሽ በዚህ ልክ ማዘር፣ ስለ ማዘርም ስትናገር ሰምቻለሁ። ለእኛ የቀይ ጥቁር ሆና ያልሰራችው ስራ የለም። ይሄ አሁን የምታዩት እጅ የእናቴ የጠቆረው የደረቀው የእኔ እንዲለስልሶ የምታዩት የእናቴ እጅ ጠቁሮ የእናቴ እጅ ሻክሮ ነው የኔ እጅ አማረበት ብላል። በትክክል ነው። የኢትዮጵያ እናቶች እንደዛ ሆነው ነው እኛን አሳድገው ዛሬ ላለንበት ደረጃ የደረስነው። እንደዛም ሆኖ አብርሸ፣ ያንተ እናት ምንም ቢሆን በልጆቻቸው ተክሰዋል። ሁላችሁም አሁን ጥሩ ደረጃ ላይ ነው ያላችሁት። እናት አባቶቻችሁን ከራሳችሁም አልፋችሁ እህቶቻችሁንም እያስደሰታችሁ እያየን ነው። መጨረሻ ጊዜ ያው ማዘር ብዙም ቢደክሙ ብዙም ስራ ቢሰሩ በእናንተ እየተካሱ ነው። እግዚአብሔር ይመስገን ሲያመሰግኑ እናንተ የእግዚአብሔር ልጆች ናችሁ፣ ያሳደጋችሁም እሱ ነው፣ የጠበቃችሁም እሱ ነው። አሁንም ልጆቼ ለሱ ሰጥቻችኋለሁ፣ በሄዳችሁበት ሁሉ እግዚአብሔር ይጠብቃችሁ እያሉ እሳቸውም ሲመርቋችሁ ነበሩ። በጣም ደስ የሚል ነው። የእናትን ምርቃት ማግኘት መታደን ነው፣ እናትን ማስደሰት መታደን ነው። ግን አብርሸ የእውነት እናትን የምትወድ ከሆነ እህቶችን የምታከብር የምትወድ ከሆነ ልክ እናትን በምትወደው ልክ የእውነት ለሴት ልጅ ክብር ሊኖር የሴት ልጅ እንባ ሊያሳዝን የሴት ልጅ ሕመም ሊያምህ ይገባል። በሕይወት ጥሩ ስራ መሰራው ከቤተሰብ ቀጥሎ ሴትን ልጅ ባለመበደን ነው፣ ሴትን ልጅ ባለማስለቀስ ነው። እና አብርሽ በዚህ እናቱን በጣም ይወዳል፣ ለእናቱ ትልቅ ቦታ አለው። ሲናገርም እየሰማሁ ነበር። እናቴ ከዚህ በኋላ ሁላችንም ጥሩ ቦታ ደረጃ ነው ያለ ነው ከዚህ በኋላ ደምቀሽ፣ ፈክተሽ የምትታይበት ሰዓት እንጂ እንደ ድሮ አዝነች ተከፍተሽ እንደ ድሮ መደክሚበት ጊዜ አብቅቷል እያለ እየሰማሁት ነበር። ደስ ይላል። የእውነት የሚጠላ ነገር አይደለም። እናትን ማስደሰት ከምንም በላይ ደስ ይላል። ግን እንዲህ ለእናት ለቤተሰብ የምትጨንቅ ሆናለም። እንደው ለሴት ልጅ ግፍ አብርሽ፣ ግፍ ቁጭ ብሎ ይጠብቃል። የእውነት ነው ግፍ። በተለይ የሴት ልጅን እንባ ቁጭ ብሎ አንድ ቀን ይታጨዳል እና የሩታንም እንደዚህ፣ ለሩታም እንደዚህ። የሴት ልጅ እናትን ስለምትወድ ነው ሚስትን ከእናት አስበልጥ እያልኩ አይደለም። መቼም ብትሆን ሚስት ከእናት አትበልጥ፣ ምንም ነገር ቢፈጠር። ግን ደግሞ ለሚስት ክብር ስጥ ሚስትንም በዚህ ልክ ግፍራ። የእውነት አብርሽ፣ አሁን ባለፈ የሰራከው ፕራንክ ሙሉ በሙሉ ያንተ እጅ አለበት እንዶ ለማስመሰል ይቅርታ፣ ረኩልሽ ለአንቺ ምናምን አልክ ለሄርሜላ። የእውነት በዛ ልክ ሳታቅ ቁልፍ ወስዳ ያንን የሚያክል ፕራንክ ሰርታ ከሚስት ጋር ያንና ነገር ውስጥ ገብተህ ይቅርታ በቀላል፣ እኔ እንጃ ምንም የይቅርታ ልብ ቢኖርም በዚህ ልክ አላምንም። ቢሆንም ግን የሩታን እንባ፣ አብርሽ፣ ቤተሰቦችን የምትወዱን የምታከብረውን ያህል የሩታን እንባ ብትጠነቀቅ ጥሩ ነው። የእውነቴን ነው ማለት ጥሩ ነው ብዬ ነው ማስበው። በተረፈ ለእናት ያለ ቦታ እኔ ደስ ብሎኛል። እኔ ከምንም በላይ ለእናቱ ቦታ ያለው ሰው እናቱን የሚወድ ቤተሰቡን የሚወድ ቤተሰቡ የሚያከብር። በነገራችን ላይ ቡርኬም እንደዛ ነው። በጣም ነው ለእናቱ የሚንሰፈሰፈው። የእናትም አባት መሆና ነው። እናታችን ያሳደገችን ለእኛ ተጎርታ ነው ብሎ ሁሌ ስለ እናቱ ስፍስፍ እያለ ሲናገር እሰማለሁ። እና ወንድ ልጅ በዚህ ልክ ለእናቱ ቦታ ሲኖረው ሲንሰፈሰፍ ማየት ደስ ይላል። ይበል ያስበላው ነው። አብርሸ ሁላችንም ደስ ብሎናል። ማዘርን ዛሬ ምሳ ጋበዝካቸው። ሌላ ፕሮግራምም ይኖራል በቀጣይ ቪዲዮ ብላል። ደስ ይላል ማዘርን አዝናናቸው። በጣም ነው ደስ የሚለው እውነት ለእናንተ የጥቁር ቀየሆነዋል። ዛሬ ደግሞ በእናንተ እሳቸው ማረፍ አለባቸው። አያ በወለደችው ታርፋለች ይላል የሀገሬ ሰው እና ደስ የሚል ነገር ነው። ማዘር ደግሞ ቤዛን የወለዷት ያው በ15 በ14 አገባው በ15ተኛ አመቴ ላይ ቤዛን ወለድኳት። አሁን ላይ ሁሌ አብሬያ ሴድ ቤዛን እህትሽ እንጂ እህትሽ እንጂ እናትሽ ናት ወይ ብሎ የሚለኝ ሰው ልጅሽ ናት ወይ ይቅርታ ብሎ የሚለኝ ሰው የለም ብለዋል። እና በዛ በደጉ ዘመን በጥሩ ዘመን ያው ብዙ እናቶቻችን በልጅነታቸው ነው የወለዱት እና ደስ የሚል ነው።